ከግብረ ሰዶማዊነት ጋር በተገናኘ ስሙ የተነሳው ጋዜጠኛ ሶፎንያስ ዋ ሲሆን በአንድ በኩል አዳማ ከተማ ከውጭ የተላከልኝን ላፕቶፕ ለመቀበል ሄጄ፣ በዚያም ከከባድ ድብደባ ምልጬ በህይወት ተረፍኩ የሚል መረጃ አሰራጭቶ ነበረ። በሌላ በኩል ደግሞ ነገሩ ውሸት ነው። አዳማ የመጣው እንደ ግብረ ሰዶም ሆኜ ስላወራሁት፣ በዚያም የሚፈልገውን ነገር ለመፈጸም የሚያገኝ መስሎት ነው ወዲህ የመጣው። ለዚህም ደግሞ በርካታ ማስረጃዎች አሉን በሚል ልዩ ልዩ ቪዲዮዎችና የድምፅ ቅጆችን እያሰራጩ ይገኛሉ። ታዲያም በዚህም የተነሳ ጉዳዩ በማህበራዊ ሚዲያ ላይ መነጋገሪያ ከመሆኑም አልፎ አወዛጋቢም ጭምር ሆኗል። የተለያዩ አስተያየቶች በስፋት እየተሰጡበትም ነው የሚገኘው። ከአዳማ ከተማ ወጥተው በማህበራዊ ሚዲያ ላይ እጅግ መነጋገሪያ ከሆኑት ነገሮች መካከል ደግሞ የሰማነው የስልክ ቅጂና ምልልስ እጅግ ዘግናኝ ሆኖም አግኝተነዋል። የወጡትን መረጃዎች ግን እያንዳንዳቸውን በዝርዝር የምነግራቸው ይሆናል ከዚያም እናንተ ፍርዱን ትሰጣላችሁ ማለት ነው። ጋዜጠኛ ሶፎንያስ የሰጠው ሀሳብ እና በምላሹ ደግሞ የአዳማ ከተማ ወጣቶች ያመጧቸው ቪዲዮዎችና የስልክ ቅጂዎች ምንድን ነው የያዙት መልእክት? እጅግ ዘግናይ ነው ያልኳችሁ የስልክ ቅጂ የያዘው ቃለ ምልልስ ምን ይመስላል ትመለከቱታላችሁ። አዎ በቃ

ቻናላችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮች በስፋት እየተዳሰሱ የሚቀርቡበት ቻናላችን ነው። ሰብስክራይብ አድርጉ፣ ሐሳብ አሳይታችሁን ኮሜንት ላይ ያኖሩልን። ወደ ዝግጅቱ እናምራ። ስልሳ ፐርሰንት በሃያ አምስት ዓመት ከፍለው የቤት ባለቤት መሆን እንደሚችሉ ያውቃሉ? እርስዎ አርባ ፐርሰንት በአራት ዓመት ውስጥ መክፈል ከቻሉ ቀሪውን ክፍያ በ25 ዓመት የሚከፍሉበትን መንገድ አመቻችተናል። በመሃል ከተማ መዳረሻ በሆነችው ለቡ መብራት ግንባታቸው ከ85% በላይ የደረሱ ቅንጡ አፓርትመንቶችን ከስቱዲዮ እስከ ባለ አራት መኝታ ቤቶች ከተጨማሪ የሰራተኛ ክፍል ጋር እና ከዋናው መንገድ ትይዩ የሆኑ የንግድ ሱቆች ከ25 ካሬ ጀምሮ ለሃያ ቤቶች በወጣው 30% ቀናሽ በ10% ቅድመ ክፍያ ከ600 ሺህ ብር ጀምሮ በመክፈል የቤት ባለቤት ይሁኑ። ታዲያ እነዚህ ቅንጡ ቤቶች ሊጠናቀቁ ጥቂት ቀናት ብቻ ስለቀረው ፈጥነው ታች ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት ፍሬዘር ፈቃዱ የሚል መጠሪያም ያለው ወጣት ሶፎንያስን ከአዲስ አበባ ተደስቶ ወደ አዳማ እንዲጓዝ ምክንያት እንደሆነም በተለያዩ ማህበራዊ ሚዲያዎች ላይ ባጋለጣቸው መረጃዎች ለመመልከት ችለናል። ይህ ወጣት ሲናገር ታዲያ ከሶፎንያስ ጋር በቲክቶክ በኩል ትውውቅ ከፈጠረም በኋላ እንደገና በቴሌግራም በውስጥ የተለያዩ ወሬዎችን እያወራን ቆይተን እኔም ልክ እንደ ግብረ ሰዶም ሰው ሆኜ ቀርቤው የተለያዩ ሀሳቦችን ስናነሳ ስናወራ፣ ከቆየን በኋላም ጋዜጠኛው በዚህ ጉዳይ ላይ ሲወራበት የነበረው ወሬ ትክክል ነው ወይስ አይደለም ብዬ ለማረጋገጥ ይህንን አደረኩ የሚለው ወጣቱ ሶፎንያስ ከአዲስ አበባ ተነስቶ ወደ አዳማ እንዲጓዝና በዚያም በአዳማ ከገባ በኋላም ጋዜጠኛው ያልጠበቀው ነገር ተፈጥሮበት እንደገና ወደ መጣበት መልሰነዋል በሚል ነው ይህ ወጣት መረጃውን ያጋራን ማለት ነው። ሶፎንያስ ደግሞ ወደ አዲስ አበባ ከተመለሰ በኋላም ከሰሞኑ አንድ መረጃ አጋርቶን ነበረ። ይህንንም መረጃ ጠቅለል አድርገን ስንነግራችሁ ከውጭ የተላከልኝን ላፕቶፕ ለመቀበል ወደ አዳማ ከተማ አቅንቼ በዚያም ያልጠበቅኩት ነገር ገጠመኝና የተለያዩ ሰዎች ተሰባስበው ደብድበው ላፕቶፔንም ወስደው እኔም በሕይወት ተርፌ ወደ ቤቴ ተመልሻለሁ የሚል ሀሳብ ያለው ጽሁፍ ነው በፌስቡክ ገጹ ላይ አጋርቶን የነበረው። ይህንንም የሰሙ በርካታ ሰዎች ታዲያ እንኳን ፈጣሪ አተረፈ እንጂ ላፕቶፑ ሲሄድ የሚል አስተያየታቸውንም ሲሰጡት ቆይተው ነበር። ከዚያ በኋላ ግን ያልተጠበቀ ነገር ወጣ። ቀደም ብዬ የነገርኳችሁ የአዳማው ወጣት ቅድም ያልኳችሁን ነገር አወጣም። ሶፎንያስ ወደ አዳማ የመጣው ላፕቶፕ ለመውሰድ ሳይሆን ከዚያ አለፍ ያለም የሚያሳዝን ነገር ለማድረግና አገኘሁ ብሎ በማሰብ ነው የሚል ነው ሀሳቡ የወጣቱ ማለት ነው። ከእነዚህ ወጣቶች በኩል ከወጡት ቪዲዮዎችናም የስልክ ቃለ ምልልሶች መካከል ደግሞ ይሄኛው ይገኝበታል። እስከ መጨረሻው ስሙት። አዲስ አበባ ነው። አዲስ አበባ ነው ሶፍሻ ወይሻ ልነሳ ነበረ መታ አሉኝ። ከመመለስ ቢቀርብ ይሻላል፣ ብታድር ይሻላል እያሉ ነው ቅድም መጣውኝ ቻርጀር አለ በቃ እዚህ ላይ የሰማነው ነገር እንግዲህ ጋዜጠኛው ከአዲስ አበባ ተነስቶ ወደ አዳማ ለመሄድ ሲያወሩ ማለት ነው። በቃ ዝግጅቴን ጨረሽ ለመጣ ነው እያለ በነበረበት ታይም ያወሩት ቃለምልልስ እንደሆነ ነው ከዚህ ከኦዲዮ ላይ ለመረዳት የቻልነው። ከቤት መኪና ሊዝ ነው እንትን ሻወር ውሰድ ይበናል። በ እሺ፣ ችግር የለም አረፍ ፏ ብዬ ነው ጠብቀ። እሺ፣ አባትህ እሺ፣ በቃ እቃም ግዛ ማቴሪያል ለቤታችን ነው። አረ ምንም ችግር የለም። ምን አንተ ተጨማሪ የምትፈልገው ነገር አለ ኤክስትራ? አይ ቆይ ያንተ እንደ መጀመሪያ በቃ እሺ፣ ችግር የለም ቢጃማ ይዤ ልምጣ? እንደ ደስ ያለህን ይዘህ ና፣ አንተ የፈለግከውን ይዘህ ና። እነዋላ አንተ ቃ በእኔ ሳይዝ አይሆን የኔ ሳይዝ ነው። አይሆንህማ አንተ ትንሽ ሳይዝ ከኔ ተለቅ የሌለ አ ቶሎ ሊጠብ ይችላል። ከቻልክ ይዘህ ና ራስህ። እሺ፣ እሺ፣ እሺ። ሶፊሻ ወይ ኪሻ እ የት ደረስክ ? ቃሊቲ እየደረስክ ነው? ኦ ገና ከአዲስ አበባ ልወጣ አ እዚህ ላይ ደግሞ ከ ከአዲስ አበባ ከተማ ለመውጣት ወደ አዳማ ማለት ነው። ቃሊቲ ያው መኪና የሚያዝበት ቦታ ስለሆነ እዚያ ቦታ ላይ እንደደረሰ ነው እየነገረው የሚገኘው። እንዳያውቅ ነገሩ። አይ ስለምታደርግ ችግር የለውም። ትደርሳለህ። ፏ ብልሃል። ና። አረ ምንም እንዳያሳስበው። እኔ እኮ መጀመሪያም ነገር ያለው መተ ብታየው ነው ይሻለ ሰርፕራይዝ እንድትሆን ብዬ ስላሰብ ነው ስልቀቱን አር ሊፈ ለዛ ነው ቪ ግን ይመቻል። በናት ይበዛል። እውነት ለመናገር ለአንድ ተከራይ ብቻ ነው ያለው። እሱም ወንድ ነው። ከላይ ነው። ብቻውን ነው የሚኖረው። ከዛ ባለፈ ከታችን ግራውንድ ላይ ያለሁት አፓርታማ ነው። ከታችን ያለው አፓርትመንት ላይ ነው የምትኖረው? አዎ። ከታችን ያሉት አንዱ ተከራ ሻወር ምናምን አለው እንዴ? አረ ተው፣ አፓርትመንት እያልኩ ሻወር አለው ትለኛለህ? የለውም? አረ በደንብ ነው ያለው። የሞቀ ወይስ ቀዝቃዛ? ማሞቂያም አለው ማቀዝቀዣም አለው። አይ ጥሩ ነው። አልጋው ሲበቃ፣ በቂ ነው በቂ ነው። እሺ በቃ፣ ሁኔታውን አይተን እንጠራለን። ሁኔታውን አይተን እንጠራለን። ግን የሚያስፈልግህ አይመስለኝም። ምን የሚያስፈልግህ አለ? ማስታወቅ ካስፈለገ ያው እሱ እንዳንተ ምርጫ ነው። ለልጁ ነገር እንዳይደክም ታዲያ ነግሬዋለሁ እኮ ለእሱ እንዳይደክም። አረ ምንም ችግር የለም። እሺ እሺ፣ አባ እንትን ላክልኝ ኢንተርኔት ፓኬጅ። እያወራሁ ልምጣ፣ እያየሁ ልምጣ። ይቻላል። እሺ ላክልኝ ኢንተርኔት ፓኬጅ። ኮሜርሻል ባንክ ጋር ነኝ። የቱ ጋር ነህ? እኔ ደግሞ አደባባይ ጋር ነው ያለው። ኮሜርሻል ባንክ ማለት ንግድ ባንክ ማለት ነው። እዚህ ላይ ደግሞ እንግዲህ አዳማ ከተማ ከደረሰ በኋላም እንደ ተደዋወሉ የሚያመላክት ነው ይሄኛው ነገር። አዎ ኦኬ። ተሻዘው አደባባይ ጋር ማለት ነው አዎ። የቱ አንተ? እሺ በቃ ልብስ እኔ ሮዝ ፒንክ ነው የለበስኩት። አንተ ምንድን ነው? ፒንክ ቲሸርት ነው። ቪዲዮ ፒንክ ቲሸርት። እንግዲህ እንደሰማችሁት ነው። ራሳችሁ አስተያየት ስጡ። ከዚህ በኋላ ይህ መረጃ ከወጣ በኋላ እንዳልኳችሁ በማህበራዊ ሚዲያ ላይ በጣም ጉዳዩ መነጋገሪያ ሆኗል። አንዳንዶች ሐሳብ ሲሰጡ ማለት ነው አንዳንዶች እንግዲህ ምናልባት ይህንን ነገር ተገዶ በጣም ከባድ ነገር ገጥሞት ወደ እንደዚህ አይነት ከባድ ነገር ውስጥ ገብቶ ሊሆን ይችላል የሚል ግምታቸውን ያስቀመጡ ሰዎች አሉ። በሌላ በኩል ያሉት ደግሞ እንዲህ አይነቱ ጉዳይ መቆም አለበት፣ ልንቃወመው ይገባል፣ ሁላችሁም በተለይ ትልልቅ ሚዲያ ያላችሁ ሰዎች ጉዳዩን ተቃውሞት፣ ለሀገርም ለሁሉም ነገር አስቸጋሪ ነውና የሚል ሀሳብና አስተያየት የሚሰጡ ሰዎች አሉ። በተለይ ምናሴ ዋቆ እንዲህ አይነት ነገሮችን በማውገዝ የምናውቀው ወጣት ነው። በፌስቡክ ገጹ ላይ ይህንንም አስቀምጦታል። ልትቃወሙት ይገባል የሚል ሀሳቡ ነው ሀሳቡ ነው ያስቀምጠው ማለት ነው። እንደገና ደግሞ አንዳንዶች እንደሚሉት ከሆነ እንግዲህ ሶፎንያስ ወዶ እንዲሆን ሳይወድ እንዲህ ያለው ነገር ውስጥ ከገባ ከዚህ ከባድ መዘዝ ውስጥ እንዲወጣ ሁላችንም ልናግዘው ይገባል። በተረፈ ደግሞ ከፈጣሪው ጋር እንዲያወራ ጊዜም ልንሰጠው ይገባል የሚሉም አሉ። ደግሞ ሌላኞቹ በህግም ሊጠየቅ ይገባል ምክንያቱም በሀገራችን እንዲህ ያለው ነገር ነውር ስለሆነ እንደ ማህበረሰብ ሞራልን ሊጠበቅ ወይም ደግሞ ሊደረግ የማይገባው ነገር ስለሆነ እንደዚህ አይነት ነገሮች ሊፈጠሩ ወይም ደግሞ በህግ ሊጠየቅ ይገባል የሚል ሀሳባችሁን ያስቀምጧሉ። ለማንኛውም ጋዜጠኛው ቀደም ብዬ የነገርኳችሁ ወደ ከአዲስ አበባ ተነስቶ ወደ አዳማ ላፕቶፕ ለማምጣት ሄዶ እዛም ድብደባ ደረሰብኝ በሚል ያነሳው ወይም ያስቀምጠውን ሀሳብ ከፌስቡክ ገጹ ላይ አንስቶታል። ከሰዓታት በፊት ማለት ነው። እንግዲህ ምንድን ነው ምክንያቱ፣ ለምንድን ነው የሚለው አልታወቀም። እንግዲህ የራሳችሁን ግምት ልትሰጡበት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 በሚቀጥለው ደግሞ በሌሎች መሰናዶዎች እንደገና ተመልሰን እንገናኛለን። እስከዚያው መልካም ጊዜ ለሁላችን።